በውርርድ ፍልሚያ የሚደረግበት ቦታ ውስጥ ሁለት ሰዎች ፍልሚያ ላይ ነበሩ። አንዱ ካርተር የተባለው ተፋላሚ በዚሁ ምሽት ስድስት ግጥሚያዎችን በተከታታይ ያለ ሽንፈት በመርታት የተመደበውን ገንዘብ ጠራርጎ ለመውሰድ ተዘጋጅተዋል። ስድስተኛ ተፋላሚውን እንደረታ ሰባተኛ ድሉን ለማጣጣም የሚገጥመው ካለ እየተንጎራደደ መፈለግ ጀመረ። በድብድቡ መሃል ፍራንኬ የተባለች አንዲት ሴት ባሯን ስርዓት የሚያስይዝላት ሰው በመፈለጓ ካርተር የተባለ ጥሩ ተደባዳቢ ያለ ተብላለች እና እሱን ፍለጋ ወደ ቦታው መጥታለች። ካርተር ስድስተኛ ድሉን አጣጥሞ ሰባተኛ ሰው ካለ በሚጣራበት ጊዜ አንድ ጥቁር ሹራብ የለበሰ ሰው ወደ ሪንጉ ገብቶ እጁን ለዳኛው አሳይቶ ተቀመጠ። ታዳሚው ካርተር ከነበረው አቋም ተነስቶ ሰባተኛ ድሉን እንደሚቀጥል እርግጠኛ ስለነበሩ ጥቁር ሹራብ ለባሹ ሲገባ ፌዝ የሞላው ሳቅ ብቻ ነበረ ከተመልካቹ ሲሰማ የነበረው። ጥቁር ሹራብ ለባሹ ልብሱን እንዳወለቀና ማን እንደሆነ ካዩ በኋላ ግን ሳቅና ፌዙ ወደ ጉርምርምታ የተቀየረው በፍጥነት ነበር። ካርተር ተፋላሚው ማን እንደሆነ ሲመለከት ያውቀው ስለነበረ ሲስቅ የነበረው ፊቱ በቅጽበት ነበረ ከተመልካቹ ጋር ወደ ከሰልነት የተቀየረው። ወዲያ ወደ ዳኛው በመሄድ ሌላ ሰው ካለ እንጂ እሱን እንደማይፋለም ቢያሳውቅም አማራጭ እንደሌለው ሲረዳ ግጥሚያውን ጥሎ በስድስት ፍልሚያ አከማቸውንም ገንዘብ ለጥቁር ሹራብ ለባሹ ትቶ ይሄዳል። ዳልተን የተባለው ይህ ግለሰብ ከዓመታት በፊት እጅግ ታዋቂ የድብልቅ ማርሻል አርት ፕሮፌሽናል ተፋላሚ የነበረ ሲሆን አሁን ላይ ግን ሕይወቱን የሚገፋው አነስ ያሉ ፍልሚያዎች ላይ በመገኘትና ተጋጣሚውን ልክ እንደዚሁ በማስፈራራት የተመደበውንም ገንዘብ ጠራርጎ በመውሰድ ነበረ። በዚያው ምሽትም በዚሁ ዘዴው እንደለመደው ገንዘቡን ይዞ ከቦታው ሲወጣ በመበላቱ የተናደደ አንድ ታዳሚ በያዘው ስለት ያጠቃዋል። ዳልተን የለመደው ነገር ስለነበረ ምንም ምላሽ ባለመስጠቱ ልጁ ደንግጦ ጩቤውንም እንደሰካበት ወደ መጣበት ተመለሰ። እሱ እንደሄደ ለባሯ ጠባቂ ስትፈልግ የነበረችው ፍራንኪ ወደ እሱ ትመጣለች። እንደ ቀልድ የተሰካበትን ስለት በተራ ፕላስተር እያከመ ስታየው የተገረመችው ፍራንኪ ወደሱ እንደቀረበች ቢዝነሷ በተወሰኑ ሰዎች እየታመሰ መሆኑን የከተማ ፖሊሶችን ምንም ሊረዷት እንዳልቻሉ በፊት የቀጠረቻቸውም ግለሰቦች ጥለው እንደሸሹ በመግለጽ እሱን ልትቀጥረው እንደምትፈልግ ትነግረዋለች። ዳልተን ሊሰራላት አልፈለገም እና ምንም እንኳን ጥሩ ገንዘብ እንደምትከፍለው ብትነግረውም በግብዣዋ ፈቃደኛ አልነበረም። በቀላሉ ያልተፋታችሁ ፍራንኪ ከቆይታ በኋላ ሐሳቡን፣ ምናልባት ይቀይራል በሚል ተስፋ ስልክ ቁጥሯን ወረቀት ላይ ጽፋት ሰጠውና እንዲያስብበት ነግራው ትሄዳለች። ዳልተን ከነበረበት የስኬት ከፍታ በአንድ የፍልሚያ ምሽት በተፈጠረ ክስተት የነበረውን ነገር ሁሉ አጥቶ የወረደ ሕይወት ውስጥ የሚኖር ሰው ነበረና የሚያድረው መኪና ውስጥ በመሆኑ የዛን ቀን ማታ በተኛበት መኪናውን ካቆመበት ቦታ እንዲያንቀሳቅስ ይታዘዛል። ዳልተንም መኪናውን አስነስቶ ከቦታው እንደሄደ ከቆይታ በኋላ በመንገዱ የባቡር ሐዲድ ያገኛል። ሐዲዱ ባቡር እየመጣ ስለነበረ ቢዘጋም፣ ዳልተን ኑሮ ስለመረረው መኪናውን ሐዲዱ ላይ ያቆማል። ባቡሩ ጥሩምባውን እያሰማ ሲጠጋው ሐሳቡን የቀየረው ዳልተን መኪናውን አስነስቶ ለማምለጥ ይሞክርና ከሞት ለትንሽ ያመልጣል። እዚህ ላይ እንዲህ እያለ ተስፋ የሌለውን ኑሮ መኖር እንደማያዋጣው ስለገባው ፍራንክ ያቀረበችለትን ጥያቄ በመቀበል ወደ እሷ ያቀናል። እንደደረሰ ለከተማው አዲስ መሆኑን ያወቀችው አንዲት ቻርሊ የተባለች የመጽሐፍ መደብር ሻጭ ልጅ በእጇ የነበረውን መጽሐፍ ሰጥታ ተግባባው ትጀምራለች። ቻርሊ ከስቲቨን አባቷ ጋር በመሆን የመጽሐፍ መደብሩን ያስተዳድራሉ። ዳልተን በጥሩ መንፈስ ስለተቀበሉት ደስተኛ ነበርና እግረ መንገዱን ፍራንኪ በተባለች ሴት ተቀጥሮ እንደመጣ ከነገራቸው በኋላ ባሩ የት እንደሚገኝ ይጠይቃቸዋል። አድራሻውን እንደነገሩት ቻርሊ የሰጠችውን መጽሐፍ መልሶ ለመሄድ ሲል መጽሐፉ አንተ ጋር ይሁን ይሉትና መልካም ቆይታን ተመኝተውለት ወደ ባሩ ያቀናል። ቦታው እንደደረሰ ቡና አዝዞ ተቀመጠ። በመሃል በባሩ ውስጥ ከሚሰሩ አስተናጋጆች አንዱ ዳልተንን ያውቀው ነበረና ቀርቦ አድናቂው እንደሆነ ይነግረዋል። ቡናው ደርሶለት እየጠጣ የባሩ ጸጥታ እንደማረከው ሲገልጽላቸው እነሱም ሲመሽ ጉድ በሚል አስተያየት እርስ በርሳቸው ተያዩ። እውነትም ባሩ ቀን ቀን ጸጥ ብሎ ቢውልም ማታ ማታ ግን ሌላ ታሪክ ነበረ። ጠጥቶ ሳይጣላ የማይወጣ ሰው አልነበረም። ሌሎቹ ሁለት ወጣት አስተናጋጆች የሚያውቁትን ሰዎች ከባሩ ሲያስወጡ ዳልተን ቁጭ ብሎ እየተመለከተ ነበረ። ባሩ ወደ ነበረበት እርጋታ ከተመለሰ በኋላ ግን የተወሰኑ ሞተረኞች ሁሌም እንደሚያደርጉት ወደ ቦታው ገብተው ያለማንም ከልካይ ማተራመስና ተጠቃሚዎቹን መበጥበጥ ይጀምራሉ። ወጣት አስተናጋጆቹ ምንም ሊያደርጓቸው እንደማይችሉ ያወቀው ዳልተን ወደ እነሱ በመሄድ በጸባይ ከባሩ ውጭ ወጥተው ሊያወራቸው እንደሚፈልግ ያሳውቃቸዋል። ዴል የተባለው የሞተረኞቹ መሪ ዳልተንን ስለማያውቀው ያላግጥበት ይጀምራል። ዳልተን ሞተረኞች መሆናቸውን ስላወቀ ውጭ ያሉ ሞተሮች የነሱ መሆናቸውን ጠይቆ ወደ ውጭ ሲያመራ ንብረታቸውን ምን ሊያደርግባቸው እንደሆነ ለመመልከት ተከትለውት ይወጣሉ። እንደወጡለት ወደ ውጭ ይዟቸው የመጣው አሁንም በጸባይ ባሩን ለቀው እንዲሄዱ ለመጠየቅ ነበር እና በድጋሚ ከቦታው ዞር እንዲሉ ጠየቃቸው። ይሄ የሚያላግጥበት ሰው ማን መሆኑን ያላወቀው ዴል ባሩን ለቀው የሚሄዱለት እሱን አፈር አብልተው ሲጨርሱ መሆኑን ይነግረዋል። ዳልተን በተረጋጋ መንፈስ ከድብድቡ በፊት ጥርሱን ካረገፈለት በኋላ የሚታከምበት ኢንሹራንስ ካለው ኮስተር ብሎ ጠየቀው። የዴል ትዕግስት ያለቀው እዚህ ጋር ነበርና አምርሮ እንዲዋጣላቸው ይጋብዘው ጀመረ። ዳልተን ግን ትኩረቱን በዙሪያው ድብድቡን ለማየት የተሰበሰቡት ሰዎች ላይ በማድረግ በቅርብ የሚገኝ ሆስፒታል ካለ ጠየቃቸው። አንዱ ሞኝ ቢጤ የዴል ጓደኛም በ25 ደቂቃ ርቀት ላይ የሚገኝ ሆስፒታል እንዳለ መቀባጠር በመጀመሩ ዴል ዳልተን የሚያበሽ ቋንሶ ይባሱን በሞኙ ጓደኛው ምላሽ መበሳጨቱን ቀጠለ። ዳልተን ግን አሁንም ዴልን ከማስጠንቀቅ ወደ ኋላ አላለም ነበረና በጓደኞች ፊት አትዋረድ በማለት ለማብረድ ሞከረ። ዴልና ቡድኑ ግን ጥቃቱን በጅምላ ነበረና ሊያከናውኑ ያሰቡት። ዳልተን ይህን ሲመለከት ድብደባውን በጥፊ ጀምረዋል። አምስቱም አሳፋሪ በሚባል ደረጃ ከወደቁበት አልተነሱም። ዳልተንም በተዋረዱበት ከመተው ይልቅ ከድብደባው በፊት ወደ ጠየቃቸው ሆስፒታል የፍራንኪን መኪና ተወሶ ይወስዳቸዋል። ሊታከሙ ሲገቡ ያስመዘገባቸው እሱ ስለነበረ እሱ ደብድቧቸው እንደቆሳሰሉና እንደተሰባበሩ ምን ሆነው እንደመጡ ለጠየቀችው የጤና ባለሙያ ያሳውቃታል። የድርሻውን ተወጥቶ ከሆስፒታሉ እየወጣ ሳለ ግን መረጃው የደረሳት ሐኪም ተከትለው ትወጣለች። ኤሊ የምትባለው ይቺ ሐኪም ዳልተን ማን እንደሆነ አታውቅም ነበርና ደብድቦ ያመጣቸው ዱርዬዎች የድንገተኛ ክፍልን በማጨናነቃቸው ሌሎች ታካሚዎች አገልግሎት ማግኘት እንዳይችሉ ስላደረገ ተናዳበት ነበር ልትነግረው የመጣችው። ነገር ግን በመሃል ጎኑ ሲደማ ስለተመለከተች ቁጣዋን ረስታ ልታክመው ይዛው ተመልሳ ትገባለች። ገባለች በታሪካችን መግቢያ ላይ የነበረው ፕላስተር እንዳለ ነበር። ሐኪሟ አስፈላጊውን ሕክምና ሰጥታው እንደጨረሰች ዳልተን ስታፉን ከልቡ አመስግኖ ወጣ። ከበሩ እንደወጣ በቅርብ ርቀት ማንነታቸው ያልታወቁ ሰዎች የሚፈልጉት ሰው እሱ መሆኑን ለማረጋገጥ ብቻ ሲጠብቁት ነበር። ቀኑ መሽቶ ስለነበር ዳልተን ወደ ባሩ በመመለስ ከፍራንኪ የሳምንት ክፍያው እንደተቀበለ ያዘጋጀችለትን የሆቴል አልጋትቶ በቅርብ ያያት አሮጌ ጀልባን በመምረጥ ጊዜያዊ ቤቱን እዛ ለማድረግ ወደ እሷ ያቀናል። እንደነጋ ዳልተን ወደ ከተማው ሲመጣ ወደ ተቀበሉት እነ ቻርሊ ጋር ኮምፒውተር መጠቀም አስፈልጎት ነበርና ይሄዳል። ከቆይታ በኋላ ቻርሊ እና ዳልተን እየተጫወቱ ሳለ ውጭ ላይ ሞተረኞቹ ሱቋን ሲያውቁት ሰማና በትር ይዛ ትወጣለች። መጽሐፍ በመሸጥ ኑሮ አልገፋ ስላላቸው ሌላ ስራ በጎን ይሰራ ነበርና የቻርሊ አባት በቦታው አልነበረም። ስለዚህም እንደ ሁል ጊዜው ብቻዋን ትሆናለች ብለው ቢገምቱም ዳልተንን ከኋላዋ እንዳዩ በፍጥነት ሞተራቸውን አስነስተው ይሄዳሉ። ከቻርሊ ተለይተው ወደ ባሩ እንዳቀና ከምሽቱ ግርግር በኋላ በከተማው ሰው እየታወቀ መምጣቱን ሳያስተውል አልቀረም። ሌላው ስለ ዳልተን የሰማው ቤን ብራንት የተባለው የከተማው ጋንግስተር ነበር። ሞተረኞቹን ሆስፒታል አስተኝቶ ሲወጣ ዳልተንን ሲመለከቱት የነበሩት ሰዎች ለዚህ ሰው የሚሰሩ ነበሩ። ታዲያ ቤን ሞተረኞቹን ወደ ፍራንኪ ባር የሚልከው ያለ ምክንያት አልነበረም። ቦታው በባህር ዳርቻ የሚገኝ በመሆኑ የሷን ጨምሮ በአካባቢው የሚገኘውን ቦታ ገዝቶ ሪዞርት ሊሰራበት ፈልጓል። ከፍራንኪ ውጪ ሁሉም ባለመሬቶች ቦታውን ሸጠውለታል። ስለዚህ ሞተረኞቹን እየላከ ባሯን በማወክ ቀስ በቀስ ከስተመር እያጣች ስትመጣ፣ መጨረሻ ላይ ዕዳ ውስጥ ላለመግባት ስትል ቦታውን እንድትሸጥለት ማስገደዱ ነበር። አሁን ግን ዳልተን የሚባል እንግዳ እንደመጣበት ብሎም እንቅፋት እንደሚሆንበት ሲረዳ ፍጹም ደስተኛ አልነበረም። አንድ ዕለት ጠዋት ላይ ቻርሊ የሰጠችውን መጽሐፍ ይዞ ቁርስ እየበላ ኤሊን ይመለከታትና ወደ እርሱ ቀርባ መጫወት ይጀምራሉ። ለከተማው አዲስ የሆነው ዳልተን ገና ከመምጣቱ ሰዎች ጋር እየተጣላ መሆኑን በመስማቷ እንዲጠነቀቅ በማሳሰብ ነበረ ንግግሯን የጀመረችው። በከተማ ውስጥ ያሉት ፖሊሶች ጨምሮ ብዙ በጥቅም የተሳሰሩ ግለሰቦች በመኖራቸው ድጋሚ ከጠብ እንዲቆጠብ ነግራው ነበር። የተለያዩት እንደ መሸ ከፍራንኪ ደሞዙን ተቀብሎ ወደ ማደሪያ ወክ እያረገ ባለበት አንድ ሾፌር ሆን ብሎ ገጭቶ ለመግደል ያሳድደውና ዳልተንን ወደ ባህሩ ከነ መኪናው ይከተዋል። ዳልተን የሆነ ሰው ሆን ብሎ ሊያጠፋው እንደሞከረ ስለገባው ከቦታው እንደሄደለት እንደምንም ብሎ ከወንዙ በመውጣት ወደ ማደሪያው ያቀናል። እዛ ገጭቶ ያመለጠው ዴል ሲጠብቀው ነበረ። ዳልተን ጠጥቶ ሲያሽከረክር መንገድ ስቶ ወደ ወንዝም ገብቶ ሞተ ለማስባል ያደረገው ድርጊት ቢሆንም አልሆነለት ሲለው፣ ግን ፊቱን ማየት ስለታከተው በያዘው ጠመንጃ ሊያስወግደው ነበረ ወደ ማደሪያው የመጣው። ነገር ግን ድብደባው የሰለቸው ዳልተንም ነበረና ለመጨረሻ ጊዜ ቀጥቅጦ በመስኮት አሾልኮ ወደ ባህር ይጥለዋል። ወዲያው በአካባቢው ይኖራል እየተባለ የሚነገርለት አንድ አዞ የዴለን ወደ ባህሩ መግባት ተከትሎ ይዞት ተሰወረ። ማለዳ ላይ ሬሳው እየተፈለገ አንዱ ስላዞ የሚያውቅ ነዋሪ ዴል ጋር ምን እንዳጣላቸው ቀረብ ብሎ ይጠይቀዋል። ዳልተን ግን በዚህ ልክ ሊያስወግደው የሚፈልግበት ምክንያት ሊገባው አልቻለምና ምንም መልስ ሊሰጠው አልቻለም ነበረ እንደውም ዴል በአደንዛዥ እጽ ዝውውር ቢዝነስ ውስጥ ይሰራ የነበረ ስለመሆኑ ያወቀው ከሰውየው ንግግር ነበርና በፍጥነት ወደነ ቻርሊ መደብር በመሄድ የአደንዛዥ እጽ ቢዝነስ ከባሩ ጋር የሚያገናኘው ነገር ይኖራል በሚል ጥርጣሬ ነገሮችን ማገናኘት ይሞክር ጀመረ። ሲወጣ አንድ የማያውቀው ግለሰብ ወደ እሱ ቀርቦ አለቃ ሊያገኘ ስለሚፈልግ ወደ መኪናው ግባ ይለው ጀመረ። ዳልተንም ሳይደናገጥ የአለቃውን ማንነት ጠየቀው። ልጁም ቤን ብራንት የሚለውን ስም ካፉ ሲያወጣ ግለሰቡን ሊያገኘው አልፈለገምና መንገዱን ይቀጥላል። የተላከው ልጅ ሲመጣ ዳልተን አዳጋጅ ሰው መሆኑን አውቆ ነበርና የታጠቀውን መሳሪያ እያሳየ በጉልበት አስፈራርቶ ወደ መኪናውን ለማስገባት ሞከረ። ደንጋጤ ቢጤ ያልታየው ዳልተንም ልጁ መታጠቁን ሲመለከት ከመስማማት ይልቅ እንደውም በመጠጋት ቃታ የሚስብበትን ጣቶች ሰብሮ አለቃው ሊያገኘው ከፈለገ ማታ ባሩ እንደሚያገኘው ነግሮት ይሄዳል። ከሱ እንደተለየ ያልተፈታለት አንድ ጥያቄ ነበርና ፍራንኪን ሊያገኛት ወደ ባሩ አቀና። እንደደረሰ ስለ ሌላ አሰቃቂ ሞት እያወሩ በመሃል ለምን ያለ መታከት ሆን ብለው ባሩን ሲያወጉት እንደነበሩ ይጠይቃት ጀመረ። ነገር ግን ፍራንክ የሰጠችው ምላሽ ምንም እንደማታውቅ ነበርና ለእንቆቅልሹ መልስን ሳያገኝ ወጥተው ይሄዳል። በዚህ በኩል ቤን ብራንት መንገዱ ላይ ቆሞ ባሩን ከመውሰድ እክል የሆነበት አዲሱን እንግዳ ዳልተንን ማስወገድ አቅቶታል። ታዲያ ይሄ ወሬ ማረሚያ ቤት የወረዱ አባቱ ጆሮ በመድረሱ ከውስጥ ሆኖ ልጅ ያልሆነለት ያለውን የሪዞርቱን ጉዳይ ለማስጨረስ ይጥር ነበረ። ነገር ግን ቤን በራሱ ጥረት ሁሉንም ለመጨረስ ነበርና ፍላጎቱ ሊያገኘው የሚፈልገውን የአባቱን ስልክ ፈጽሞ ሊያነሳ አልፈቀደም። ይህን የተረዳው አባቱም ልጁ እንደዘጋው የሪዞርቱን ቢዝነስ ሊበላሽበት መሆኑ ሲረዳ ኖክስ ወደተባለ አንድ እብድ ተደባዳቢ በመደወል ልጁ ቢዝነሱን እያበላሽበት በመሆኑ አግኝቶ ነገሮች እንዲያስተካክል ይልከዋል። በዛው ዕለት የጤና ባለሙያዋ ኤሊ ከቅርብ ጊዜ ወዲህ ለዳልተን የተለየ ስሜት ሲሰማት በመጀመሩ እሱን ፍለጋ ወደ ማደሪያው ትመጣና የሆነ ቦታ ልውሰድህ ብላ ይዛው ትሄዳለች። ቦታው እንደደረሱ ዴል የምሞቱን ዜና ሰምታለች እና ሰዎች ጋር መጣላትን አቁም ብዬ ነበር ትለዋለች። ሌላ መዘዝ ይዞበት መምጣቱ እንደማይቀር ስለምታውቅ ዳልተን ከዴል ሞት በኋላ ቤን ብራንት የተባለው ሰው ክፉኛ ሊያገኘው የመፈለጉ ነገር ኤሊ ካለችው ጉዳይ ጋር አያይዞ ስለነበር ምናልባት ቤን ብራንት የተባለን ሰው ታውቅ እንደሆነ ይጠይቃታል። በዛች ከተማ እሱን የማያውቅ ሰው አልነበረምና ቤተሰቡ ያሉበትን ከተማ ያቋቋሙት ግለሰቦች መሆናቸውን ታሳውቀዋለች። ከቆይታ በኋላ ግን ኤሊ በተራዋ ዳልተንን ይበልጥ ልታውቀው ፈልጋለችና ከየት እንደመጣ ግላዊ ጥያቄዎችን ተጠይቀው ጀመረች። ዳልተን ያኔ ነበረ ከሱ ፍቅር እንደያዛት የገባውና ተነስተው ለመሄድ ተዘጋጀ። ካለፈው ህይወቱ ራሱን ክፉ ሰው ነኝ ብሎ የሚያስብ ሰው ስለነበረ ለኤሊ እመጥናታለሁ ብሎ ባለማሰቡ ነበረ ገና ሳይጀምር እዚሁ ላይ ሊያቆመው የፈለገው። ከሁሉም የደበቀው ይሄ ታሪኩ ከሰዎች ጋር ጤነኛ ግንኙነት እንዳይኖረው ሲያደርገው ቆይቷል። በሚገርም አጋጣሚ ግን በዳልተን ውሳኔ ደስተኛ ያልነበረችው ኤሊ ራሱን እንዲጠላ ሰዎችንም እንዲሸሽ ያደረገውን የኋላን ታሪኩን ታውቅ ነበረና ከመሸሽ ይልቅ ይበልጥ እንድትቀርበው ነበር ያደረጋት። በዚህ በኩል በቤን አባት እንደታዘዘው ኖክስ ወደ ከተማዋ ጎራ ይልና ቤን መኖሪያ ቤት እንደደረሰ እያነጀበ ይገባል። ከውጭ ሲገባ ቆመው የነበሩትን ሞተሮቻቸውን ገጭቶ በመግባቱ ብዙም ደስተኞች ባይሆኑም ለኖክስ ደንታው አልነበረም። ቤን እንደመጣ አይቶት የማያውቀውን ሰው ቤቱ ሲያገኝ በድፍረቱ ተገርሞ ማን እንደሆነ ይጠይቀው ጀመረ። ኖክስም እሱ ያዝረከረከውን ቢዝነስ ስርዓት ሊያስይዝ በአባቱ ተልዕኮ መምጣቱን ያሳውቀውና ጊዜ ሳያጠፋ ያስቸገራቸውን እንግዳ ሊያገኘው ስለሚፈልግ የት እንደሚገኝ ይጠይቃቸዋል። ቤን ግን ነገሮች ወደ አላስፈላጊ ውጥረት እንዲቀየሩ አልፈለገምና አንድ ጊዜ በግሉ ሄዶ ካገኘው በኋላ የወደደውን ማድረግ እንደሚችል በመግለጽ ኖክስን ያስማማዋል። ይህ በእንዲህ እንዳለ ዳልተን ከኤሊ ጋር የነበራቸውን ቆይታ ጨርሶ እንደተመለሰ ሁለት ፖሊሶች ከዴልሞት ጋር በተያያዘ ሊጠይቁት የሚፈልጉት ነገር እንዳለ ይነግሩትና ይዘው ትሄዳሉ። ይህ ሁሉ ሲሆን ኤሊ ከርቀት ሆና ትመለከታቸው ነበረ። ፖሊሶቹ ዳልተንን የወሰዱት አለቃቸው ጋር ነበረ። እንደደረሱ የፖሊስ አዛዥ ወዳለበት መኪና ገብቶ ከተማውን ለቆ እንዲሄድለት ካልሆነ በሐሰት ወንጅሎ እንደሚያሳስረው በማስፈራራት ምርጫ ይሰጠዋል። ዳልተን ግን በቀላሉ የሚደነግጥ ሰው አልነበረምና እንደሚፈልገው ከተማውን ለቆ እንደማይሄድለት ሲመልስ በደረቅነቱ የተበሳጩ አዛዡ ከመኪና አስወርዶ ያስደበድበውና ሽጉጥ ይደግንበታል። በዚህ መሃል ነበረ ኤሊ ወደ አሉበት መጣ። የፖሊስ አዛዡንም ጥፊ አቅምሳ ዳልተንንም ይዛው ከቦታው ይሄደችው። ይሄ ሲሆን ማንም ምንም ያላለበት ምክንያት የፖሊስ አዛዡ አባቷ በመሆኑ ነበረ ከዓመታት በፊት ማረም ያለ ወረደው ለቤን አባት ይሰራ የነበረ ሲሆን አባቱ በአደንዛዥ እጽ ዝውውር ተከሶ ወይኒ ከወረደ በኋላ ቢዝነሱን ላስቀጠለው ለልጁ ቤን መስራቱን በመቀጠሉ ነበረ ዳልተንን ሊያስወግደው የፈለገው። ስለዚህም ኤሊ ዳልተን እነዚህ ሰዎች ጋር ተጋጭቶ ሲጎዳ ማየት ባለመፈለጓ ከተማውን ለቆ እንዲወጣት ለምነው ጀመረች። እንደመሸ ዳልተን ባር ውስጥ እያለ ቤን ሊያገኘው ይመጣል። አመጣጡ ኢንተርኔት ላይ ስላየው ቪዲዮ ሊጠይቀው ነበረ። ምስሉ ዳልተን የመጨረሻውን ፊልም ያደረገበት ምሽት የሚያሳይ ሲሆን የዛን ዕለት ዳልተን ከጓደኛው ጋር ነበረ ፊልም ያደረገው። በግጥሚያው መሃል ዳልተን ድብደባ ሲበዛበት ከመጠን በላይ በሆነ ንዴት ራሱን ሊቆጣጠር ባለመቻሉ ጓደኛውን ክፉኛ ደብድቦ እስከ ሞት ድረስ ያደርሰዋል ይሄ ሊቆጣጠረው የማይችለው ንዴት ነበረ የድብልቅ ማርሻል አርት ሙያውን ያሳጣው። ይሄ ቁጣው ያመጣውን መዘዝ የሚያውቀው መግቢያችን ላይ የተዋወቀ ነው። ካርተር ሊገጥሞ ፈቃደኛ ያልነበረው በዚሁ ምክንያት ነበረ። ቤን አመጣጡ ዳልተንን ለማብሸቅ ብሎም መንፈሱን ለመስበር ነበርና ውድድሩን ከረታም በኋላ እስኪሞት ድረስ ጓደኛውን ለምን እንደዛ በጭካኔ ሊደበድበው እንደቻለ ይጠይቀው ጀመረ። ዳልተን በዝምታ የቤንን ጥያቄ ካስተናገደ በኋላ ቤን ወጥቶ ኖክስን ዳልተንን ካስወገደ በኋላ ባሩን አንድዶት እንዲወጣ ነግሮት ይሄዳል። እንደተባለውም ኖክስ ወደ ባሩ እንደገባ ቦታውን ያለማንም ከልካይ ማተራመስ በመጀመሩ ከቆይታ በኋላ በትርምሱ ሁሉም ተሳታፊ ይሆናል። በዚህ ሁሉ ኖክስ የዳልተንን ስም ይጠራ ነበር። ዳልተን አጠገቡ እንደደረሰ ነበረ ጊዜ ሳያጥፉ በሚተራመሰው ባር መሃል ድብድቡን ያጣድፉት የጀመሩት ነገር ግን በድብድቡ ኖክስ ብልጫውን በመያዙ ዳልተን ከባሩ ወጥቶ ወደ ማደሪያው ለመሄድ ይገደዳል። ልክ እሱ እንደወጣ ፍራንኪ ተከትለውት መጣና ቤን ብራንት ለምን ባሯን እንደሚያውከው እውነቱን ስላልነገረችው ይቅርታን በመጠየቅ ንግግሯን ትጀምራለች። ባሯን አፍርሶ ቦታውን ሪዞርት ሊሰራበት እንደሆነ በአካባቢው ከነበሩት ሰዎች አልሸጥም ያለችው እሷ ብቻ መሆኗን በመንገር እውነቱን ለማስረዳት ብትሞክርም ዳልተን አስቀድሞ ከተማውን ለቆ ለመሄድ ስለወሰነ ጉዳዩ አልነበረም። ስለዚህም መጀመሪያ ከባስ ወርዶ ከተማውን ወደ ረገጠባት ቦታ በመሄድ ተረኛውን አውቶቡስ ለመሳፈር ያመራል። ድንገት ከመንገዱ ዳር የነበረው የነ ቻርሊ መደብር በሳት ተቃጥሎ ሁሉም ከደረሰባቸው ቃጠሎች ተነሳ ወደ ሆስፒታል ተወስደው ይደርሳል። አይቆጣ እንጂ ከተናደደ ቶሎ የማይመለሰው ዳልተን የጓደኛውን መደብር ያነደደው ማን እንደሆነ ስላወቀ ተሳፍሮ ከተማውን የመልቀቁን ሐሳብ ትቶ መደብሩን እንዲያነደው ቤን ወደ ላከው ልጅ ይሄዳል። ቦታው እንደደረሰ አስቀድሞ ልሄድላቸው ወስኖ እንደነበረ በመግለጽ ነገር ግን መደብሩን በማቃጠላቸው የማይታለፍ መስመር ተላልፈዋልና መተንፈስ እንዳይችል አድርጎ አጉል ቦታ ላይ ይመታዋል። ልጁ እንደሞተ ሬሳውን ይዞ በመውጣት ላይ ሳለ አንዱ ሞኝ ባይከር ያገኘውና ቤን ብራንትን የት እንደሚያገኘው ይጠይቀዋል። ልጁ ያለቃውን መገኛ ባያውቅም ማለዳ ላይ የሆነ ቦታ ላይ የሚያደርገው የቢዝነስ ርክክብ መኖሩን እንደሰማ ነግሮት ይሄዳል። ዳልተንም የገደለውን ልጅ ሬሳውን ማቀዝቀዣ ላይ አሳድሮ ማለዳ ላይ ልጁ ወደ ነገረው አድራሻ ያቀናል። ልክ ቦታው እንደደረሰ የቤንን የወንጀል ገንዘብ ሲረከብ የነበረን ፖሊስ በመከታተል አድብቶ ይዘውና ጀልባውን ወደ ባህር ልኮ በፖሊሱ ፊት አስቀድሞ የገደለውን ልጅ ሬሳ ደጋግሞ በጥይት በመምታት ፖሊሱ የገደለውን እንዲመስል ካደረገ በኋላ የሆነውን ነገር እንዳያስታውስ በሚል ባገኘውበት ራሱን አስቶ ይሄዳል። ፖሊሱ እንደነቃ ግን እንዳሰበው የሆነውን ነገር ባለመርሳቱ ገንዘቡን ዳልተን እንደወሰደው ለአዛዡ አሳውቀዋል። አዛዡም ወደ ዳልተን ሄዶ ገንዘቡ ስለተወሰደበት ቤን ልጁን ኤሊን እንዳገታት ይነግረውና ገንዘቡን ስጠኝ ለው ጀመረ። አጣብቅኝ ውስጥ የገባው ዳልተንም ለኤሊ ሲል ብቻ ገንዘቡን እንደሚያመጣለት ነግሮት የሆነ ቦታ እንዲገናኙ ተስማምተው ይለያያሉ። ዳልተን ወደ ተባለው አድራሻ እንደደረሰ ግን የፖሊስ አዛዡ ልጁ የታገተችበት አይመስልም ነበር አኳኑ እርግጥም ዳልተን በኤሊ እንደማይጨክን ስላወቀ ነበረ ዋሽቶ ልጄ ታግታብኛለች አለው። የፖሊስ አዛዡ ያላወቀው ነገር ግን ቤን ሊያምነው አልቻለምና እውነትም ልጁን ኤሊን አግቷት ነበር። ቤን ዳልተን ወደ ጀልባው እንዲመጣ ያደረገው ምስክር በሌለበት ገንዘቡን ተቀብሎ ሊያስወግደው ቢሆንም በተደጋጋሚ እቅዱን የሚያበላሽበት ኖክስ በመሃል ወዳሉበት ይመጣል። ቢሆንም ዳልተን ኤሊን ለማስመለጥ ስለነበረ እቅዱ የመጣበትን ጀልባ አጋይቶ ጀልባቸው መስመጥ ሲጀምር እሷን ፍለጋ ይሄዳል። በፍጥነት በመስመጥ ላይ በነበረችው መርከብ ከጠባቂዎቹ ጋር እየተፋለመ ወደ ታገተችበት ክፍል አምርቶ ያስመልጣታል። ኤሊም እያዋኘች ከባህሩ እንደወጣች በችኮላ ወዳገኘችው ጀልባ ብትገባም፣ ጀልባው ላይ ባሩን ራሱ ለማፍረስ ሲጣደፍ የነበረው ቤን ነበር ያገኘችው። ቤን ጀልባውን አስነስቶ በፍጥነት ወደ ባሩ አቅጣጫ መብረር ሲጀምር ከኋላ ዳልተን ኤሊን ለመታደግ፣ ኖክስም ዳልተንን ለመጨረስ ትግል ላይ ነበሩ። ከብዙ ሙከራዎች በኋላ ዳልተን ቤን ሲነዳው ወደ ነበረው ጀልባ ሲገባ ኖክስ ባህር ላይ ይቀራል። ጀልባቸው በዛ ፍጥነት በቀጥታ ወደ ባሩ መወርወሯ ነበረና ፍጥነቱ ያስፈራቸው ኤሊና ዳልተን ወደ ባህሩ ሲዘሉ ቤን ከጀልባዋ ጋር አብሮ ይወረወራል። ከቆይታ በኋላ ዳልተን ወደ ባሩ እንደደረሰ ከቤን ጋር የነበረውን ጉዳይ አልጨረሰምና ቀጥታ ሄዶ በአንድ ጫማ ጥፊ ያጋድመዋል። ነገር ግን ወዲያው ነበረ ኖክስ የደረሰውና ገና ከመድረሱ ድብድቡን ያጣደፉት ጀመሩ። ረዘም ያለ ጊዜ በምህረት የለሽ ፍልሚያ ውስጥ ሲቆዩ ብልጫውን የወሰደው ኖክስ ነበረ። በመሃል ዳልተን በወደቀበት ቤን ራሱን ከሳተበት ይነሳና እንዳዘዘው ዳልተንን እንዲጨርሰው ይነዘንዘው ይጀምራል። በቤን ንዝነዛ የተሰላቸው ኖክስም አንገቱን ቀጭቶ ለመገላገል ብዙ ጊዜ አልወሰደበትም። ከዚያ ክስተት በኋላ በሁለቱም መካከል የነበረው ፍልሚያ እንደ መጀመሪያው ዙር የኖክስ ብልጫ አልታየበትም። ዳልተን እየደጋገመ አስከፊ ጉዳቶችን በኖክስ ላይ ከማድረስ የገላገለው አልነበረምና እስኪያሸልብ ድረስ ድብደባውን ሳያባራ ቀጠለ። ፍልሚያው አልቆ ኤሊ ቦታው ስትደርስ ዳልተን የሰራውን ጥፋት ተመለከተች። አባቷም የደረሰው እዚህ ላይ ስለነበር ከተማውን ለቆ እንዲሄድ ይለምነው ጀመረ። ልመናው ግን የኤሊም እንጂ የፖሊስ አዛዡ ብቻ አልነበረም። ከዚህ ሁሉ ጥፋት በኋላ ፍራንኪ ወደ ቦታው እንደደረሰች የሥራ ቦታውን ድጋሚ ማንም ላስተጓጉላት ትከፍታለች። ዳልተንም ስራውን አጠናቆ እቃውንም ይዞ ወደ አውቶቡስ ማቆሚያ በማቅናት ላይ ሳለ ቻርሊ ልትሰናበተው ትመጣለች። መደብራቸው ከነደደ በኋላ ጥገና ላይ ነበሩ እሷና አባቷ። ቻርሊ ውጭ ከዳልተን ጋር እያወራች ባለችበት አባቷ መደብሩ ውስጥ ያልነበር አንድን ሻንጣ በመመልከቱ ተጠግቶ ይከፍተዋል። ሻንጣውን ሲከፍተው ቻርሊ ለዳልተን የሰጠችው መጽሐፍ ብዛት ከነበረው ገንዘብ ጋር ነበር ያገኘው። በኋላ ታሪኩ ራሱን ክፉሱ አድርጎ ያየ የነበረው ዳልተን በተቃራኒው በውስጡ መልካምነት ነበረበትና ይህንን ለማድረግ ደፈረ። የቻርሊ አባት ዳልተንን ለማመስገን ወደ ውጭ ሲያመራ ዳልተን አውቶቡስ ተሳፍሮ ወደ ከተማው ላይ መለስ ሄዶ ኖሯል። ፊልሙ ከመዝጋቱ በፊት ግን ወደ ከተማዋ ሆስፒታል ይወስደናል። ታሪኩ የሚያበቃው በድብድቡ ሞቷል የተባለው ኖክስ ከተኛበት ሆስፒታል ከነጋውኑ ተነስቶ ሲወጣ ነው።